መሰማቱ እንደቀጠለ መሆኑን የአካባቢው ምንጮችም ለሪፖርተር አረጋግጧል። መከላከያ ሰራዊት ባለፈው ሳምንት መገባደጃ ይፋ ባደረገው መግለጫ በአማራ ክልል የሚንቀሳቀሱ ታጣቂዎች ምግበይ ኃይለ በተባሉት በትግራይ ሰራዊት ጄኔራል ስልጠናና እገዛ ጥቃት ከፍተውብናል ሲል መግለጹ የአማራ ክልል ቀውስ ወደ ትግራይም ተሻገረ እንዴ የሚል ጥያቄን ያጫረ ነበር። በአማራ ክልል የተጠናከረውን ውጊያ በማቀነባበር የተወነጀሉት ብርጋዴር ጄኔራል ምግበይ ኃይለ ግን በወቅቱ በሰጡት መግለጫ ከፕሪቶሪያ ውል ውጪ የሚደረግ እንቅስቃሴ በትግራይ በኩል የለም ብለዋል። ከአንድም የፋኖ አመራር ጋር ግንኙነት የለኝም፣ ይህንን አላድርገውም፣ ተገቢም አይደለም በማለት የመከላከያን ክስ ውድቅም አድርገዋል። ይህንን ደግሞ የበ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 በርካታ ሆኖ ታይቷል። ይሁን እንጂ ሁኔታውን በገለልተኛነት የሚታዘቡ ወገኖች ክልሉ ይህንን መሰል ሰብአዊና ቁሳዊ ውድመት እያስከተለ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 መንግስታቸው መቃረቡን ተናግረውም ነበር። ይሁን እንጂ ይህ ከተነገረ በጥቂት ጊዜ ልዩነት የሰሞኑ ከባድ ጦርነት ሲፈነዳ ነው የታየው። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ማስተባበሪያ ጽሕፈት ቤት ከሰሞኑ በወጣው መረጃ በአማራ ክልል አስከፊ የምግብ አቅርቦት ችግር ሊያጋጥም እንደሚችል ጠቁሟል። የአውሮፓ የሲቪሎች ጥበቃና ሰብአዊ ረድኤት አገልግሎት እንዲሁም የዓለም ምግብ ፕሮግራምና ሌሎችም ግብረ ሰናይ ድርጅቶች በአማራ ክልል የምግብ አቅርቦት ቢኖር እንኳን ተረጂዎች ያሉበት ቦታ አድርሶ ለማከፋፈል ችግር እንደሆነም ገልጸዋል። ለወትሮም በድርቅና በምግብ እጥረት የሚጎዱ አካባቢዎች አሁን ደግሞ ጦርነቱ በመባባሱና በተለያዩ ቦታዎችም በጸጥታ ኃይሎችና በታጠቁ ቡድኖች የእንቅስቃሴ ገደብ የሚደረግ በመሆኑ ለምግብ እጥረት ችግሩ የበለጠ ተጋላጭ እንደሚሆኑ ድርጅቶቹ አመላክተዋል። ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ጎንደር፣ ደቡብ ጎንደርና ዋግ ኅምራ አካባቢዎች በእርዳታ አቅርቦት መቆራረጥ የከፋ ጉዳት የሚያስተናግዱ ተብለውም ተለይተዋል። የአማራ ክልል በጦርነት የተነሳ እየወደመና ወደ አስከፊ ቀውስ እየገባ ነው የሚለው ስጋት ከተለያዩ አቅጣጫዎች ቢስተጋባ፣ ነገር ግን በመንግስትም ሆነ በተፋላሚ ኃይሎች መካከል ነገሩን ጋብ ማድረግ አዝማሚያም ሆነ ምልክቶች አይታዩም። ከሰሞኑ መንግስት አስመረኩት ያለው በመንግስት ሚዲያዎች ምስሉ ሲሰራጭ የታየው የአድማ ብተናና የሚልሻ ኃይል ብዛት ጦርነቱን መንግስት ለመቀጠል መወሰኑን አመላካች መሆኑ እየተነሳ ነው። በሌላ በኩል የአማራ ክልል ግጭትን በሰላም ለመፍታት መፍትሄ ይዘን መጥተናል የሚሉ የሰላም ምክር ቤት አባላት ከታጣቂዎችም ሆነ ከመንግስት